ኤርትራ መልስ ሰጠች። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰችታት ሲሆን ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። የኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል የቀድሞ ግዛት ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸብ አጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስተር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲሉ ከሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉም፣ ይመራሉም ሲሉም ጠቅሷል። አቶ የማነ ኢትዮጵያ በባህር በር ዳግም ለማግኘት ሲባል ብዙ ብዙ መስዋዕትነት የተገኘውን የኤርትራ ነጻነት ለዋላይነት ለመጋፋት በማሴር ከሰዋል። የአማራ ብሔራዊ ንቅናቄ አብን መግለጫ ሰጠ። አብን ባወጣው መግለጫ ራ ክልል ያለው የትጥቅ ትግል በህዝቡ ላይ ከባድ ሰብአዊና ቁሳዊ ውድመት እያስከተለ መሆኑን ገልጿል። የታጠቁ ኃይሎች ወደ ድርድር በሰላማዊ መድረክ እንዲመጡ አጥብቆ ይጠይቋል። ፓርቲው ግጭቱ የሻቢያና የህዋ ስውር አላማ እያገለገለ መሆኑንም ከሷል። የአብን ስራ አስፈጻሚ ኮሚቴ ወታደራዊ ሁኔታውን በመገምገም ባስታወቀው መግለጫ በክልሉ ያለው የጸጥታ ችግር ተባብሶ ግድያ፣ እገታ፣ ዘረፋ መስፋፋቱን አመላክቷል። በግብታዊነትና በጠላት መንገድ መሪነት የተገባበት የትጥቅ እንቅስቃሴ ሲል የጠራው ይህ ሁኔታ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ እንዳደረገ፣ የንግዱ ማህበረሰብ ንብረቱ እንደተዘረፈ እና ታማሚዎች በሕክምና እጦት ለሞት እንደተዳረጉ ፓርቲው ገልጿል። አብን በመግለጫው ለግጭቱ መቀጠልና ለሕዝቡ መከራ በርካታ አካላትን ተጠያቂ አድርጓል። ከእነዚህ መካከል ራሳቸው የህዝብ ብቸኛ ወኪል አድርገው የሚንቀሳቀሱ ግለሰቦችና ቡድኖች፣ በአማራ ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስና የተዘፈቁ አመራሮች፣ ሀቢያና ህዋት ግጭቱን እንደ መልካም አጋጣሚ በመጠቀም በቀጥታም ሆነ በተዘዋዋሪ የተሳተፉ መሆናቸው ማቅረባቸውን ጠቅሷል። ህዝባችን የነዚህ ጠላቶች የትብብር ድር መሳሪያ ሆኗል ያለው መግለጫው፣ ይህ ሁኔታ የአማራን ህዝብ አንድነት በማዳከም ለከፋ የደህንነትና ስጋት የህልውና አደጋ እንዳጋለጠው አስረድቷል። ፓርቲው የጦርነት ፖለቲካ ዘላቂ መፍትሄ እንደማያመጣ በማመን ለተለያዩ አካላት ጥሪ አቅርቧል። ለታጠቁ ኃይሎች አሁን ያለውን እንቅስቃሴ የህዝቡን ሰላም እየጎዳ ለታሪክ ጠላቶቻችን በር እየከፈተ መሆኑን ተገንዝበው ወደ ድርድርና ወደ ሰላማዊ የፖለቲካ መድረክ እንዲመጡ አሳስቧል። ለፌዴራል መንግስት የህዝብም ሰላምና ደህንነት ለማስጠበቅ ኃላፊነቱ እንዲ ወጣ ታጣቂ ቡድኖች ወደ ድርድር እንዲመጡ የሚያበረታታ የፖለቲካ ምህዳር እንዲፈጥርና ሁለት ቢላ በሚበሉ የፖለቲካና የፀጥታ የጸጥታ አመራሮች ላይ እርምጃ እንዲወስድ ጠይቋል። ለክልሉ መንግስት በውስጥ ያሉትን ከወያኔዋ አስተሳሰብ ነጻ ያልወጡና ና የጎጥ ፖለቲካ ሰለባ የሆኑ አካላትን ለይቶ በህግ ተጠያቂ እንዲያደርግ አጥብቆ ጠይቋል። ለአማራ ህዝብና ለመላ ኢትዮጵያውያን አማራ ህዝብ በስሙ የሚነገድበት የፖለቲካ ንግድና የባንዳነት ተግባር በቃኝ እንድልና ሁሉም ኢትዮጵያውያን ለሰላም የሚደረገው ጥሪ እንዲደግፉ ጥሪ አቅርበዋል። በማጠቃላይም የአብን መግለጫ በክልሉ ያለው የትጥቅ እንቅስቃሴ ካሁን በኋላ የህዝቡን ጥቅም እንደማያስከብርና ብቸኛው መፍትሄ ሰላምና ውይይት መሆኑን በማስመር ላይ ያተኮረ ነው ብሏል።